የአማራ ክልሉ ጦርነት ከተቀሰቀሰ ዛሬ ሁለተኛ ዓመቱን አስቆጠረ። መከላከያ ሰራዊት ከደርዘን ጊዜ በላይ ፋኖን ደምስሼ አጠፋሁት ቢልም ዛሬም ከፋኖ ኃይሎች ጋር እየተፋለመ ነው። በአንጻሩ ፋኖች በቅርቡ አዲስ አበባ አራት ኪሎ እንገባለን ካሉ ሁለት መጋቢቶች ቢቆጠርም አቅማቸው እየፈረጠመ መምጣቱ ግን ይነገራል። አንድ ፕሮፌሰር ከሰሞኑ የፋኖ ወታደራዊ ቁመና ከክፍለ ጦር ወደ ሜካናይዝድ ዕዝ አድጓል ሲሉ ፋኖ ከዚህ በኋላ በጦርነት የማይጠፋበት ደረጃ ላይ መድረሱን ለአራት ኪሎ አርድቷል። ጦርነቱ ዛሬ ሁለተኛ ዓመቱን በደፈነበት ወቅት አዲስ የኃይል አሰላለፍ በክልሉ ጦርነት እየተስተዋለ ነው። ያለፉትን ዓመታት ከመከላከያ ሰራዊት ጎን ሆኖ ፋኖን ሲዋጋ የነበረው የክልሉ ሚሊሻና አድማ ብተና ኃይል አፈ ሙዙን ወደ መከላከያ ሰራዊቱ ማዞሩ እየተሰማ ነው። ባለፈው ሳምንት መከላከያ ሰራዊትና አድማ ብተና መዋጋታቸውን አዲስ ስታንዳርድ ዘግቦታል። ይህም በክልሉ ጦርነት አዲስ የኃይል አሰላለፍ እየመጣ እንደሆነ አመላካሽ ተደርጎ ተወስዷል ውድ የቻናላችን ቤተሰቦች የአማራ ክልሉ ወታደራዊ ግጭት ሁለት ዓመቱን መድፈኑን ተንተርሰን የክልሉን ጦርነት እንቃኛለን እየመጣ ያለውን አዲስ የኃይል አሰላለፍ ና የሁለቱን ኃይሎች አሁናዊ ወታደራዊ ቁመና እንዳስሳለን እንደተለመደው ቪዲዮ ላይክ ና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው አማራን እንኳን ትጥቁን ቀበቶን እናስፈተዋለን በሚል ስሌት በክልሉ ወታደራዊ ግጭት ተቀስቅሶ ክልሉ የጦርነት አውድማ ከሆነ እነሆ ሁለት መጋቢቶች። እንደ ዘበት እንደ ዘበት ተሻገሩ። በእነዚህ ጊዜያቶች ሚሊዮኖች ከትምህርት ገበታ አርቀዋል፣ ሺዎች ተገድለው መቶ ሺዎች ተፈናቅለዋል። አማራ በታሪኩ ለመጀመሪያ ጊዜም መሰረትኩት ባለው ስርዓተ መንግስት ላይ ብረት አንስቶ እየተፋለመ ነው። ሁለት ዓመትን ሊያስቆጥር በተቃረበው የፋኖ የትጥቅ እንቅስቃሴ ክልሉ የጦር አውድማ ሆኗል። የእርሻ መሬቶች ጦም አድረው በባሩድ ጢስ ሲጣጠኑ ዘንድም ተፈርዶባቸዋል። ነገሮች እዚህ ይደርሳሉ ብሎ የጠበቀም ማንም አልነበረም። ነገርየው ዶፍ ሆኖ ከመምጣቱ በፊትም አለው አለው የሚል ኮቴውን ቢያሰማም ማንም ትኩረት አልሰጠውም ነበር። የፌዴራሉ መንግስትም ከሰሜን እየመጣ ያለው ሰዓት እንዲፈትነኛል መንበሬንም ይነቀንቃል ብሎ እያሰበ አይመስልም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፋኖን እኛን ሊወጋ ሲያስርብን የነበረው ከሰሜኑ ጦርነት በፊት ነው እኛ እንቅስቃሴውን በአይነ ቁራኛ እየተመለከትን ቆይተናል እንደ ህወሓት ሁሉ ሰራዊታችንን ሲያጠቁ ግን ቀጥታ ወደ እርምጃ ነው የገባ ነው ሲሉ ስለ ጦርነቱ አጀማመር ይናገራሉ በአንጻሩ የፋኖ ኃይሎች የፌዴራል ኃይል ህግ ማስከበር በሚል ሽፋን ወደ ክልላችን ገብቶ ትጥቅ ለማስፈታት በመሞከሩ አማራ ላይ ተደቅኗል ያሉትን የህልውና አደጋ ለመቀልበስ ዱር ቤቴ እንዳሉና ወደ ውጊያ እንደገቡ ይናገራሉ። ያም ሆነ ይህ ግን ሰልፋችንን ካልሰማችሁ ሰይፋችንን እናነሳለን የሚለው ጩኸት ስጋ ልብሶ ከባድ ጦርነትን ካዋለደ እነሆ 24 ወራትን፣ ሁለት ዓመታትን ደፍኗል። ጦርነቱ ለቀጠናውና ለአገሪቱ አስፈሪ አደጋን የደቀነ ስለመሆኑ ከክራይሲስ ግሩፕ ጀምረው እንደ ሲአይኤ ያሉ ትልልቅ የስለላ ተቋማት ገልጸውታል። ባለፉት ሁለት ዓመታት ጊዜ ውስጥ መንግስት ከደርዘን ጊዜ በላይ ፋኖን እንደመሰስኩት አፈር አልብሼ ተራ ሽፍታ አደረኩት ቢልም አሁንም የፋኖ ኃይሎች በበርካታ የክልሉ አካባቢዎች ይንቀሳቀሳሉ። እንደውም በርካታ የመረጃ ምንጮች በርካታ ቀበሌዎችና ወረዳዎች በፋኖ ቁጥጥር ስር እንደሚገኙ ነው የሚናገሩት። ጠቅላይ ሚኒስትር አብይ እኛ ካሳ ከፍለንም ቢሆን መታረቅ እንፈልጋለን ቢሉም እውነት መንግስታቸው ከአማራ ታጣቂዎች ጋር ለመደራደር ዝግጁ ነው ወይ የሚለው ግን የበርካቶች ጥያቄ ነው። በእንዲህ አይነት መልኩ የቀጠለው የክልሉ ወታደራዊ ጦርነት አድማሱን እያሰፋ የቀጠለ ሲሆን አዳዲስ ሁነቶችንም እያስመለከተን ነው። በተለይም ደግሞ በክልሉ አዲስ የሆነ የኃይል አሰላለፍ እየመጣ እንደሆነ ነው መረጃዎች የሚጠቁሙት። በተለይም ባለፈው ሳምንት የመከላከያ ሰራዊትና የአማራ ክልል አድማብተና ኃይል እርስ በርስ መዋጋታቸው የክልሉ አድማብተናና ሚሊሻ ኃይሎች አሰላለፋቸውን ከመንግስት ይልቅ ወደ ፋኖ እያዞሩ ነው ወይ የሚል ጥያቄን እያስነሳ ይገኛል። የፌዴራሉ መንግስት በአማራ ክልል ሐምሌ ወር 2015 የአስቸኳይ ጊዜ አዋጅ ካወጀበት ጊዜ አንስቶ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በአብዛኛው የክልሉ አካባቢዎች ግጭት እየተካሄደ ነው። ይሁን እንጂ የክልሉ አድማ ብተናና የፖሊስ ኃይሎች ተሳትፎ እየጨመረ መምጣቱን ተከትሎ የግጭቱ መልክ እየተቀየረ ይመጣ ይመስላል። የፖለቲካ ተንታኞችና ምሁራን በቅርቡ በሺዎች የሚቆጠሩ የክልሉ የጸጥታ ኃይሎች በግጭት ቀጠና ውስጥ መመረቃቸውን ወደ ጦር ሜዳ ለመግባት ያላቸውን ዝግጁነት የሚያሳይ ነው እያሉ ነው። ይህም በቀጠለው አለመረጋጋትና ውከት ውስጥ አዲስ ምዕራፍ መጀመሩን አመላካች ነው እያሉ ነው። ከሳምንት በፊት የአማራ ክልል ፖሊስ ኮሚሽን በ33ኛ ዙር የስልጠና ምድቡ ከ10 ሺህ በላይ የአድማ ብተናና መደበኛ የፖሊስ አባላት መመረቃቸውን ይፋ አድርጓል። ለበርካታ ወራት ስልጠና የወሰዱት ሰልጣኞቹ የስልጠና ምራ ግብራቸውንም በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ማዕከል አጠናቋል። አዲስ የተመረቁ እነዚህ የአድማ ብተናና የፖሊስ አባላትም በክልሉ ከሰባት በላይ ዞኖች ባሉ የከተማና የገጠር አካባቢዎች ነው እየተሰማሩት ከነዚህ መካከል በደቡብ ወሎ ዞን ደሴ ከተማና ሸናን ያጠቃልላል። በሰሜን ሸዋ ዞን ደብረ ብርሃን ከተማ፣ በሰሜን ጎንደር ዞን ጎንደር ከተማና መተማ ከተማ፣ በደቡብ ጎንደር ዞን ደብረታቦር ከተማና ፎገራ ወረዳ፣ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ እንዲሁም በሰሜን ጎጃም ዞን ዱርቤቴ ከተማና የከተማና ደቡብ አቸፈር ወረዳ ይገኙበታል። ከዚህ ቀደም የምስራቅ ጎጃምና ደቡብ ጎንደር ዞኖችን ጨምሮ የአካባቢው ባለስልጣናት ለሰላም አስከባሪዎችና ሚሊሻ አባላት ራሳቸውን የቻሉ የስልጠና ወታደራዊ የስልጠና ፕሮግራሞችን ሲያካሄዱ ነው የቆዩት። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ረዳት ፕሮፌሰር ሲሲ አስማረ ጦሩን በግጭቱ ውስጥ በማሰማራት በክልሉ ዘላቂ ሰላምን መመለስ ከባድ ነው ይላሉ። ይለጥቁና በወታደራዊ ስነ ስርዓቱ ምክንያቱ ሰራዊቱ እንዲው ያለ ልዩነት ተኩስ መክፈት አይችልም። ሰራዊቱ በስህተትም ቢሆን አንድም ኢትዮጵያዊ እንዲሞት ይፈልጋል ብዬ አላምንም ነው የሚሉት። ያያይዙና ሰራዊቱ በማያውቀው አካባቢና በከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣ ውድመትን በገዛ አይኑ እየተመለከተ ነው ሲሉ ይገልጻሉ። ረዳት ፕሮፌሰሩ ያክሉና የክልሉ መንግስት አድማ ብተና ሚሊሻዎችንና የመደበኛ የፖሊስ ኃይሎችን በብዛት ለማሰማራት ማቀዱ ወቅቱን ያልጠበቀ እንደሆነና መሰረታዊ ችግሮችን እንደማይፈታ ይሞግታሉ። የግጭቱ ተለዋዋጭነትን መንግስት ችግሩን ለመፍታት እየሰራ እንደሚገኝ የሚናገረውን መሰረት እንደሌለው የሚያሳይ ነው ሲሉ ይኮንናሉ። የፌዴራል መንግስት ህዝቡን ጨምሮ ሁሉንም የሚመለከታቸውን አካላት በማሳተፍ ወታደራዊ ግጭቱን በድርድር ለማስቆም መጣር አለበት የሚሉም ሲሆን በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይም መቀየር ማለት ብቻ ነው ብለዋል። ጠበቃና የህግ ባለሙያ የሆኑት አቶ አዲሱ ጌታነ በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። እንደሳቸው ገለጻ ውሳኔው ተወስኗል የሚለው በተለያዩ መድረኮች የሚሰራጩ የግል አስተያየቶች እንጂ በተጨ ጨባጭ ማስረጃ የተደገፈ እንደሆነ አይገልጹም ይላሉ አክለውም በእርግጥ የሰራዊቱ መውጣት ውሳኔ ከተወሰነ የትኛው አካል እንዳሳለፈውና ህጋዊ መሆኑን መረጋገጥ አለበት ሲሉ ገልጸው ሰራዊቱ ከክልሉ መውጣት ያለበት ውሳኔው ትክክለኛና ተገቢ ሲሆን ብቻ ነው ብለዋል ይሁን እንጂ ህግ ባለሙያው ሰራዊቱ በመጀመሪያ መሰማራት አልነበረበትም ሲሉ ነው የሚከራከሩት ግጭቱ የጀመረው ሰራዊቱ ወደ ክልሉ በገባበትና የፌዴራል መንግስት በክልል ውስጥ የሚገኙ የጸጥታ አካላትን ትጥቅ ለማስፈታት በሞከረበት ወቅት ነው ሲሉም ይገልጻሉ ይለጥቁና ውጊያውን ሚሊሻው ወይም ሰራዊቱ መቀጠል አለበት የሚለው ክርክር ችግሩን በመሰረቱ አይፈታውም። የሚያስፈልገው ፖለቲካዊ መፍትሄ ነው። በማለት ገልጸዋል። የፖለቲካ ፍልስፍና ረዳት ፕሮፌሰሩ ሲሴ አስማረ ምንም እንኳን መከላከያ ሰራዊት ሰላምን ለማስጠበቅ በየሰፈሩና በየቀበሌው መዞር እንደማይችል ቢያስገነዝቡም መንግስት ሚሊሻን በመጠቀም ውጊያውን ለመቀጠል ማቀዱ ዘላቂነት የለውም ይላሉ። ለጥቀውም መንግስት በሚሊሻና በአድማ መከላከል ኃይል ክልሉን ከጥቂት ወራት በላይ መቆጣጠር አይችልም ሲሉ ገልጸው፣ ችግሩ ወታደራዊ አሰላለፍን በመቀየር ሳይሆን በሰላማዊ መንገድ መፈታት አለበት። የሚያስፈልገው የህዝቡን ጥያቄ መገንዘብ እና ምላሽ መስጠት ነው ብለዋል። የህግ ባለሙያው አቶ አዲሱ ግን ሰራዊቱ ከክልሉ ቢወጣ የተወሰነ መረጋጋት ያመጣል ብለው ነው የሚያምኑት። በክልሉ የሚካሄደው ግጭት ለመስፋቱ ዋናው ምክንያት የመከላከያ ሰራዊት የኃይል እርምጃ መውሰድ በመጀመሩ ነው ሲሉም ይሞግታሉ። ረዳት ፕሮፌሰሩ የፋኖ ታጣቂዎች ርዕዮተ ዓለምን ጨምሮ በበርካታ ዘርፎች እየተጠናከሩ መምጣታቸውን ይገልጻሉ። ዲስኮርሳቸው አወቃቀራቸውና የሰው ኃይላቸው እየጠነከረ መጥቷል ነው የሚሉት ፕሮፌሰሩ። ሲያስረዱም ፋኖች በኮማንዶ ክፍሎች ራሳቸውን እያጠናከሩ ነው። አወቃቀራቸውም ከሻለቃና ከክፍለ ጦር ደረጃ ወደ ዕዝ ተሸጋግሯል። ለምሳሌ ሎጂስቲክን በተመለከተ የሚይዙት የጦር መሳሪያ መጠን በየጊዜው እየጨመረ ነው ይላሉ። የህግ ባለሙያውም በዚያ እስቴት ይስማማሉ። በሀገራችን የአስተዳደር መዋቅር መሰረት ስልጣን ከታች ካሉት የአስተዳደር እርከኖች ማለትም እንደ ቀበሌና ወረዳ በመነሳት ወደ ዞን በመቀጠልም እስከ ክልል ደረጃ ይወጣል የሚሉት ፕሮፌሰሩ ከራሳቸው ንግግሮች ብቻ ሳይሆን ከመንግስት በሚሰራጨው መረጃ ማረጋገጥ እንደሚቻለው ፋኖዎች በርካታ ቀበሌዎችን እና ወረዳዎችን በቁጥጥራቸው ስር ማስገባታቸው ነው ብለዋል። ረዳ ፕሮፌሰር ሲሳይ ፋኖ አወቃቀሩንና አደረጃጀቱን እያጠናከረ በመጣ ቁጥር እሱን መበተን ከጊዜ ወደ ጊዜ እየከበደ እንደመጣ ያትታሉ። ግጭቱ በሰላማዊ መንገድ የማይፈታ ከሆነም ኢትዮጵያ እንደ አገር እንድትፈርስ ሊያደርግ ይችላል ሲሉም ነው ጠበቅ አድርገው ያስጠነቀቁት። እንደሚታወሰው በቅርቡ ጥቂት ከፍተኛ የጦር ጄኔራሎችም የክልሉ ወታደራዊ ጦርነት በውይይትና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ለአብነትም ጥር 14 2017 በተካሄደው ሁለተኛው የፓርላማ የዜጎች ፎረም ላይ ንግግር ያደረጉት የኢትዮጵያ መከላከያ ዩኒቨርሲቲ ኮማንዳንት ብርጋዴር ጄኔራል ከበደ ረጋሳ የኢትዮጵያ ህልውና ብሔራዊ መግባባት ላይ መድረስን የሚጠይቅ ነው ሲሉ ተናግረዋል። አክለውም እንዲህ ያለው መግባባት የግለሰቦችን ወይም የቡድኖችን ጥቅም ለማርካት ሳይሆን የሀገሪቱ ህልውና እጅግ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። አያይዘውም ባለድርሻ አካላት የሀገሪቱን ሁኔታ በጥልቀት እንዲገመግሙ አሳስበው ኢትዮጵያ በ21ኛው ክፍለ ዘመን የእርስ በርስ ጦርነት ውስጥ ካሉ ጥቂት ሀገራት መካከል አንዷ አሁን አትቀጥላለች ሲሉ አመላክተዋል። መንግስት ተጨማሪ ደም መፋሰስን ለመከላከል ለውይይት ቅድሚያ እንዲሰጥ ጥሪ ያቀረቡም ሲሆን ከዚህ በላይ ምንም አይነት መስዋዕትነት መክፈል አንፈልግም፣ ተቀምጣችሁ ተነጋግራችሁ ችግሮቻችሁን ፍቱ፣ ሲሉ ነበር ያስጠነቀቁት።